ደግሞ አራት ላባረኪያት ውድና የተከበራችሁ ሀገሌ ሰዎች በያላችሁበት ሰላማቸው ይዛ ጠፍቻለሁ። በርግት ለዚያ አሁንም ምን ለሙናቸውና ለዲስኮናቸው ላይክ ሰብስክራይ ማድረጋቸው እንዳትረሱ ሼር አድርጉ። እያያችሁ ያተለኮ ውድ እህቶቼ፣ ምን መሰላችሁ፣ ዛሬ ባኒ ሆነ ቪዲዮ አይቼ በጣም በቃ ተሰማኝና ላይሽ መናገር እንዳለብኝ ለእናንተ ደግሞ ያው ምን መሰላችሁ ውድ እህቶቼ በተለይ እንደዚህ አረብ ሀገር ያላችሁ ልጆች ማለት ነው፣ የሰው ቤት ከሀገራችሁ የወጣችሁት አንደኛ ልሰሩ ነው፣ ሰርታችሁ ልትለወጡ ነው። ሁለተኛ ደግሞ ቤተሰቡ እንድትለውጡ ነው አይደል? ከሀገር የመጣችሁት ሰው ከዛ የበለጠ የምታደርጉት ሐረካት ምን አይነት ሐረካት ነው? ሰው ያኔ፣ እኛ የምናወራው ለራሳችሁ ነው። እኛ የራሳችን መንገድ እየተጓዝን ነው። ግን አንቺ ምን አገባሽ እኛም የኛ መንገድ እንጓዛለን የምትሉ ከሆነ ይሄ በጣም አስቸጋሪ ነው። እንደዚህ ማለት የለብንም። አንዱ ያወቀው ለአንዱ፣ አንዱ ደግሞ ማስረዳት አለበት። አንድ እህታችን ያየውት ከማዳም ልጅ አረገዝኩኝ ብላ እንዳያችሁት፣ ሀቢባ ቤት ገብታ እየተጫጫች ነበረ ማለት ነው። እንዴት ነው ውድፈቶቼ? ማለት እንዴት ስሜታችሁን መቆጣጠር አትችሉም ነው? እንዴት ብላችሁ ነው እንኳን ላረብ፣ እንደውም እንኳን ላረብ ማለት ነው ለሀበሻ ራሱ በጣም ይከብዳል። እዚህ ሀገር ሆናችሁ አላማችሁን ለምንድን ነው የምትረሱት? አላማችሁን አትርሱ፣ የወጣችሁበትን አላማ። ስለዚህ እናንተ የመጣችሁት ለስራ እስከሆነ ድረስ ቆፍጠን በሉ። ማንም ማን ውሻም እኮ ማለት ነው ካነኩት አይነካም እኮ፣ ውሻም ካነኩት አይነካም። የትኛውን ሰው የትኛውን ሰው እርግጠኛ ካልሳቀ አሁን እች ልጅ እንደዛ የምትለው ካልሳቀችለት ይሄን ሁሌ የምታቀርበው ነገር ካልሆነ ዝም ብሎ እሷ ጓብላ ስራዋን ብቻ ምሰራ ነገር ከሆነ ዘሎ መቶ አይይዛትም። ገባችሁ? ማንኛውም ሰው ዘሎ መቶ ሊይዛት አይችልም። ግን ድፍረቷ ድፍረቷ እንዴ ደግሞ የምትለው ነገር አላወኩም፣ እስከ ጭራሽ የማውቀው ነገር የለም ምናምን እኔ እሷ ያወራችሁን እኔ ለመናገር በጣም እፈራለሁ። ማለት አፍራለሁ እዚህ ጋር እሷ የተናገራቸውን ለመናገር ምን ሆናቸው፣ በጣም እየገረመኝ፣ እንዴት እንደዚህ ሊሆን ይችላል። ማለት የወጣችሁበትን አላማ ማሰብ አለባችሁ። ለምንድነው የመጣሁት ማለት አለባችሁ። ሰርታችሁ ደግሞ አገራችሁን ገብታችሁ ደስ እንዲላችሁ ስንቶቻችሁ ናችሁ? ስምንት አመት ሰባት አመት ሰርታችሁ ባዶ መና ቀርታችሁ አገር ስትሄዱ እልቅሻ የምታለቅሱ ለቡድ በቅጭንቅላታችሁ እስከሚነካ ድረስ የምትሆኑ ማለት ነው። ስንቶቻችሁ አለን ማለት ነው። ግን ለሽ ይሄ ከሀ ከመጣችሁበት ጀምራችሁ እናንተ ጠንካሮች ከሆናችሁ ማለት ነው ምንም ምንም ስትሄዱ ደስ ነው ይላችሁ። ወላሂ ደስ መቼ ነው ሄጄ የሰራሁት ነገር ማየው? ማንም ነገር ካላችሁ እስቲ ምንድነው የሰራሁት የሰራሁትን ነገር በቃ አላድን

እንደዚህ አይታችሁ ቲክቶክ ላይ ሲሄድ አሁን ሞልቷል። እዛ እያመጣችሁ እየጠለባችሁ እየለበሳችሁ እኔ ከኔ ያልሆነ ብር ምን ሊያደርግ ነው ካላችሁ የአማራሽ ውር እዛ እየጠለብሽ እየበላሽ አትቢ አይደል? ማዳም ቤት ምግብ ያኔ ምግብ ይታጣ አንዳንድ ቤት ካልሆነ በስተቀር ምግብ አለ አይታጣም። ግን አንዳንድ ቤት ሊሆን ይችላል እኔ አልፈርድም። እና ግን ይሁን አላድር ሩር ሰለቸኝ ምናምን ስለቸኝ። ሆዴ ብቻ አይራበኝ፣ ገባችሁ? አይራበኝ ሆዴ ብቻ እንዳይጎድል፣ ሆዳችሁ ብቻ እንዳይጎድል። ገባችሁ? ማንም ነገር ብሉ፣ ያለውን ነገር ብሉ፣ ገንዘብ አታውጡ። ገባችሁ? የሆነ በናፍቆት ሊሆን ይችላል፣ አንዳንዴ የሆነ በናፍቆት አንድ ነገር ጠልባችሁ ብሎ እስከ ጨረሻ ብሎ ማለት አይደለም። ግን ሁሌ ሮዝ መብላት አልፈልግም። እንደዚህ እንጀራ ስጋ መጥለብ፣ የሆነ ነገር መጥለብ፣ በያይነት ላ ሀብት የወጣሽበት አላማ ማወቅ አለብሽ። ገባችሁ እኔ እንኳን ማለት ነው የሆነ ነገር ከጠለፍ በኋላ እኔ ምግብ ምናምን ብዙ ጓብ እንዲህ ከዘጠኝ ወር እንዲ አምስት ወር ስድስት ወር ካገኘው እንጂ ካገኘው እሱ ነው ልጥረም እንጂ አልጠርብም። እና እሱን ራሱ መቶን አንቋጣው መቶውን በኢትዮጵያ በዘውና ወይ ናክል ብር ነው ብዬ በጣም ነው ማስበው። ገባችሁ እንዲ ስለዚህ ገንዘብን ከያዛችሁ ነው የሚያዝላችሁ፣ ካልያዛችሁት ውድም ነው ከንቱ ማለት የሰራቸው ከንቱ ዝም ብሎ ቆሞ ቀር ማለት ነው። ቆሞ ቀር ታውቃላችሁ፣ ነፍታችሁ ለፍታችሁ ባዶ መግባት ማለት ነው። አጋባቸው ቆሞ ቀር ነው የምትሆኑት። ስለዚህ እናንተ እንዳልኳችሁ አላማችሁን ግብ አድርጉ፣ አትጃጃሉ። መጃጃል አገርም ላይ ያለ ሞልቷል፣ ወንድ ሞልቷል፣ ለወንድ አትጋጉ። በቃ ምንድነው ካለሽ የለ ማንም ተልፈስፍሶ ያገባሻል። ይኖርሽ ብሎስሎስብሎስ ይኖርሽ በር ካላችሁ ወንድ ሞልቷል። ዋና መጠንከር አለባችሁ። እዚህ እንዴት ነው የምትሰሩት? እንዴት ነው አረብ አፉን የሚከፍትባችሁ? እንዴት ነው የአረብ ልጅ አፉን የሚከፍትባችሁ? እሱን ቲንክ ያረጋችሁ። ብራችሁን እንዴት ሊጠፋ ይችላል? እንኳን እኔ እውነት እንዴትን ደበቀ በራሴ አይ እና እ እንዴ ሰው ስምንት ዘጠኝ አመት እየሰራ የሚኖረው ላለው እኛ መሬት ነው። ከዛ እንደዚህ ሰርቶ ነው። እንዴ ምንም የሌለው ወላለው፣ በጣም ይከብደኛ፣ በጣም ሳስበው። እንዴ ይላሉ የሚገባቸው ውድርቶች። ስለዚህ አትፎገሩ፣ አትፎገሩ። እኔ አሁን በጣም እየሰቀጠጠኝ፣ ችልጅ እንደስታራ ያማራቸው ነው እንደዚህ ከዛም በኋላ ማዳ ምን ነበረች ነሽ? እንዴት አደረገሽ? እንዴት አደረገሽ ስትባል እኔ አላወቅኩም፣ በኋላ ነው ያወቅኩት። እሱ ነው የነገረሽ? እሱ ነው የነገረኝ። እንዴ እኔ ለመናገር በጣም ይከብደኛል። ቪዲዮን እዚ ጋር ቋጭ፣ ትንሹን ላምጥቼ ባሳያችሁ ደስ ይለኝ ነበር፣ ግን እንትን አትብሉ፣ ቆምጠን በሉ። ለስራ ነው የመጣችሁት። በቃ ምንድን ነው ትላላጡ በእጃዛ ቤቱ በምኑ እየወጣችሁ አትላላጡ። ስሩ ሰርታችሁ ፍሎስ ይዛችሁ ሄዱ ሀገራችሁ። ክላስ ከዛ ስስቲ እንዴ እዚ ቁጭ እያላችሁ ወይኔ እንዲ ያለኝ እንዲ ያለኝ ምንም የለኝም ምንም የለኝ ምናምን አትበሉ። ትንሽም ነገር ካላችሁ በረካ ነው የሚኖረው። ጭንቅላት አህም ሻይ እናንተ ደህና ሁኑ ደህና ሁኑ እንጂ ማለት ነው። ትንሽ ፍሉስ ካለት የሆነ ትንሽ ነገር ካላችሁ ኢትዮጵያ ላይ መኖር ትችላላችሁ። አሁን ሻይ ስራ ስራ ካላችሁ ስራ የምትሰሩበት ገንዘብ ይኖራችሁ ከባችሁ ስራ የምትሰሩበት ገንዘብ ትንሽ ይዛችሁ ከሄዳችሁ ትኖራላችሁ፣ እንደማንኛው ሰው። እስከ መቼ የሰው የሰው ሀገር፣ የሰው ቤት? የሰው ሀገር ችግር የለውም የሰው ቤትም ችግር የለውም፣ ግን የስንቱን ፊት የሚገርፏችሁ ለማዳማችሁ እንደገና የሰው እየሰገዱ ሁላ እኮ እንዴ ነው የሚያዩት? ቆሻሻ እንዴ ይሰግዱና ወይም ሱባን ላይ ያለው እንደዚህ እንደዚህ እንደዚህ ቆሻሻ እንደዚህ እየተኖረ በጣም ይከብዳል። ውድ እህቶቼ እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ልኝ ቪዲዮ ስለቅ ቪዲዮዎች ቫይራል ስለማይወጡ እኔ ቪዲዮ ራሱ መስራት በጣም አስጠላኝ። ይሆናል አይደል? አንድ ቪዲዮ ሰርቼ እንትን የሆነ የሆነ እይታ ካለው የሆነ ነገሩ ስሪ ስሪ ስሪ ስሪ ይለኛል ቫይራል ደግሞ ካልወጣ ማለት ነው፣ ምንም ልሰራ አልፈልግም። በቃ ገባችሁ። ስለዚህ ላይክ እያደረጋችሁ፣ ለአዳዲሶች ደግሞ ቪዲዮ ሲጀምሩ ላይክ አድርጉ። አዳዲስ ለሚመጡ ልጆች፣ ምንም ለማያውቁ ልጆች ቪዲዮ ይደርሳል። እንደዚህ አይነት ምክር ያለበት ቪዲዮ ላይክ አድርጉ ድሩቶቼ። አሁን ትላልቆች ሄዳችሁ፣ ምንም አይነት ትምህርት የሌለበት፣ ምንም አይነት ትምህርት የማይሰጥበት እዛ ሄዳችሁ ቀዳሜ የቀለበት ሊያገባ ነው የውሸት ድራማ ምናምን ትሄዱና፣ ላይክ ኮሜንታችሁ፣ ሼራችሁ የሌለ ነው ግን፣ እንደዚህ አይነት ምክር አዘል ነገሮች እስከ ጭራሽ አታዩትምም። ላይክ ምታደርጉም እንግዲህ ኸይር እንሻላ ምን ማድረግ አይቻልም። በሌላ ቪዲዮ እስከምንገናኝ ሰላም አሌይኩም፣ ወዳችኋለሁ።